ስለዚህ ማድረግ ያለበት የነበረው ምንድን ነው? ሶሲን ሳይሆን ዳኒን ሳይሆን ብሩኬና ሄሚን ብቻቸውን አስታርቅልኝ፣ ከዛ በኋላ ያኛው ይደረስበታል ያልኩት። ልጁም ያወራውም አይሰማም ሊያስወራህም አይደለም። ዝም ብሎ ተተተተ ብሎ በቃ ቻው ምናምን ብሎ ሄደው። ስለዚህ አንድና አንድ ዳኒን በደንብ የሚቀርበውን ሰው ፈልጋ እሱ መጀመሪያ እንዲያረጋጋው ማድረግ። ሀይሚ ደግሞ ቡሩኬ የሚልሽን መስማት ነው እንጂ ሌላ ሰው የሚናገርሽን መስማት የለብሽም። ስለዚህ አንድ የጥፋት አጥፍቷል፣ ብሩኬ ይቅርታ ብሎሻል። ይቅርታውን ተቀበይና እንደገና የመጀመሪያ ፍቅራችሁን ወደ መጀመሪያ ፍቅራችሁ እንድትመለሱ ነው ፈልገው። እኔ አዲስ አበባ የሚሄድበት ምክንያትም ሊኖር ይችላል። በዛ ተንተርሼ ነው በቀደምም እሄዳለሁ ያልኩት። እና ቃል የገባልን ቃል የገባልን የምትሉት ያው በቪዲዮ ሰርቼ አላሳየኋችሁም እንጂ በስልክ ምን ምን ያህል ጨዋታ እየተጫወትኩ እንደሆነ ያው ላትረዱኝ ትችላላችሁ ነው ገምተው። ሰላም ሰላም፣ የተወደዳችሁ እና የተከበራችሁ የመለኛው ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ያቻለው እንግዲህ የመጣሁበት ምክንያት ምንድን ነው በትላንትናው በተከሰተው በተከሰተው ነው። ትላንትና እንዳያችሁት ቪዲዮውን ፍፄን ፍፄ ሀይሚን ብሩኬን አስማማልኝ ተብሎ ነበር የተላከው። ያው አስማማልኝ ያልኩት በመጀመሪያ ብሩክና ሀይሚን ነው። ሀይሚንና ብሩኬን አስማማልኝ ብዬው እሱ ያደረገው ያው ብሩኬና ሃይሚን ከመጥራት ይልቅ ሶሲንም ሃይሚንም ብሩኬንም ዳኒንም ነው ያመጣው። ስለዚህ ማድረግ ያለበት የነበረው ምንድነው? ሶሲን ሳይሆን ዳኒን ሳይሆን ብሩኬና ሃይሚን ብቻቸውን አስታርቅልኝ፣ ከዛ በኋላ ያኛው ይደረስበታል ነው ያልኩት። ደውዬለታለሁ። ለምንድን ነው እንዲያረከው ብየዋለሁ። መታረቅ ያለባቸው መጀመሪያ እነሶሲ ናቸው ተስማምተው፣ ነው እነ ቡርኬ የሚያስማሙት ያለኝ። ስለዚህ መሆን ያለበት ሀይሚን እና ቡርኬን አስታርቅልኝ። ሌላው ደግሞ ከዳኒ ጓደኛ ጋር ደግሞ በአንተ ቤት የሰራችሁት አለ። ያ ምንድን ነው? መሆን ያለበት መጀመሪያ አንተና ልጁ ተስማሙ። ልጁን መጀመሪያ አረጋጋው ነው ብለው መጀመሪያ ልጁን ካረጋጋኸው ነገሩ ያው ወደ እርቅ እንደሚሄድ ነው። ግን ያው ነገሩን አላረጋጋለንም። ትናንትና በመሃል ነው የቀረው። ልጁም ያወራውም አይሰማም፣ ሊያስወራህም አይደለም። ዝም ብሎነጥ ብሎ በቃ ቻው ምናምን ብሎ ሄደው። ስለዚህ አንድና አንድ ዳኒን በደንብ የሚቀርበውን ሰው ፈልገህ እሱ መጀመሪያ እንዲያረጋጋው ማድረግ ዳኒን። ሌላው ደግሞ አንተ ነህ። አንተ ሃይሚን ብሩኬን አስቀምጠህ ተረጋግተው እንዲያወሩ ብቻቸውን ማድረግ ነው ያለብህ እንጂ አንደኛ አራቱንም አመታህ አንጫጫቸው ተጣሉ ነገርዬው። ብዙም የከበደ ነገር የደረሰ ነገር የለም። ስለዚህ ይሄን ነገር ያው ልክ ያለው ስምረትም ያው ደርሰች ነው የተመለሺው። ብዙም እምቢ ብለውሻል መሰለኝ ግን ሞክረልኝ ነበረ ፍስጤ። ያው አንተ ማድረግ ያለብህ አሁን ያልኩህን ነገር ማድረግ ነው ያለብህ። እኔ አሁን መሄድ አቅቶኝ አይደለም ግን ያው ስራው ቢዚ እያደረገኝ ነው። ያው የሚታወቅ ነገር ነው። ሆነም ቀረ ግን ያው ብዙዎቻችሁ ሄዳ አስታርቅልን ሄዳ አስታርቅልን ሄዳ አስታርቅልን እያላቸው ያላችሁት እኔ ስራው በጣም በዝቶብኝ ነው። ያው ስራው ብዙም ላታቁም ትችላላችሁ፣ የእኔ ስራ አብዛኞቻችሁ፣ አንዳንዶቻችሁ ደግሞ ልታቁም ትችላላችሁ። ያው ብዙ ጊዜ መንገድ እወጣለሁ የሆነ ሰዓት በአዲስ አበባ የሚሄድበት ምክንያትም ሊኖር ይችላል። በዛ ተንተርሼ ነው በቀደም ሄዳለሁ ያልኩት እና ቃል የገባልን ቃል የገባልን የምትሉት ያው በቪዲዮ ሰርቼ አላሳየዋችሁም እንጂ በስልክ ምን ምን ያህል ጨዋታ እየተጫወትኩ እንደሆነ ያው ላትረዱኝ ትችላላችሁ ብዬ ነው ገምተው፣ ያው በቪዲዮ አልመጣውላችሁም ብዬ ነው። ሆነም ቀረ ግን ያው ፍጽሜ ስለሚቀርበው ብዙ መክሬው አለው ብዙ ነግሬው አለው። ነግሬው ያስተካክልኛል ያስተካከለኛል ብዬ ነበረ የላኩት። አሁንም እንደሚያስተካክለው እርግጠኛው ነው የምናገረው። ፍጼ መጀመሪያ ላንትን ብሏል። ሰው እየፈለገ ነው። ሰው አግኝቶ ነበረ። ያ ልጅ ደግሞ ዳኒን ምይዝለት ነበር መሆን ያለበት። ያ ደግሞ አጋጋኝ ነው የሆነበት። ዳኒን ወይም የሚያረጋጋቢውን ችግር የለውም። ልጁን ወይ አላረጋጋው። እንዴት ይመተዋል ቡሩኬ፣ እንዴት ይመተዋል ቡሩኬ ነው ያለው፣ ግን ተነስቶ ያነቀው ዳኒ ነው። ቡሩኬ ዝም ብሎ ተናገረ እንጂ አልነካውም። ስለዚህ መደረግ ያለበት ያው ፍፄ አስተካክለው፣ እንደገና ደግሞ እንደምትሄድና እንደምታስታርቀው እስከ ጥግ እንደምታስኬደው ደግሞ አልጠራጠረም። ቡሩኬ ተረጋጋ የመጀመሪያ ትዕግስት ይምጣ። ትዕግስተኛ ነህ፣ ድሮም ትዕግስተኛ ነህ። ትዕግስትህን ሳጨርስ እህ ብለህ ሰምተህ ቤት ውስጥ እንዳሳደግንህ፣ ተንከባክበን እንዳሳደግንህ፣ ቆንጥጠን እንዳሳደግንህ መሆን አለብህ። ዝም ብለህ መጣላት የለብህም ቡሬ። ሀይሚ ደግሞ ብሩኬ የሚልሽን መስማት ነው እንጂ ሌላ ሰው የሚናገርሽን መስማት የለብሽም። ስለዚህ አንድ ጥፋት አጥፍቷል ብሩኬ ይቅርታ ብሎሻል ይቅርታውን ተቀበይና እንደገና የመጀመሪያ ፍቅራችሁን ወደ መጀመሪያ ፍቅራችሁ እንድትመለሱ ነው እፈልገው እኔ ያው ከዚህ በፊትም እኔና ሀብ ሆንን ነው ፍፄን እንትን ያለው አሁንም ለፍፄ ሀብ ደውለታለው ችግር የለም ብሎኛል ያው መስተካከል ካለበት ይስተካከላል ሌላው ደግሞ ምንድን ነው እኔ በጣም ተናድጃለሁ በጣም ተበሳጭቻለሁ። በምን አንዳንድ ጊዜ የሚሰራው ስራ ጥሩ አይደለም። ያ ምንድነው በቲክቶክ ላይ አብዛኞቻችሁ ያው የምትጽፉልናላችሁ፣ ያው የምታሳዩን ሼር የሚያደርግ ሰው አለ ለኔ። ስለዚህ የሰው እናት አይዘቀዘቅም መሆን የለበትም እናት አለን፣ ሁላችንም እናት አለን። በኔስ እናት የሚለው ነገር ማየት አለብን ስለዚህ እኛ ሚዲያ ላይ ያወጣናት እናት ስለምትወዱ ወይኔ እናቴ ስለምትሉ ቢያንስ እንኳን እናቴ ብላችሁ ስለምጽፉልን ነው እንጂ እኛ አጠገባችንን ነች እንንከባከባታለን ሌላ ችግር የለውም ሆነም ቀረ ግን የሰው እናት አትዘቀዘቅም አትሰደብም። የሰው እናት ዘቀዘቀ ማለት የራሱን እናት ዘቀዘቀ ነው ስለዚህ መደረግ የሌለበት እየተደረገ ነው። ስለዚህ ይሄ ነገር ቢቆም ነው ምለውኔ። ያን የምታደርጊ ልጅ ወይም የምታደርግ ልጅ ገደቢን፣ ውርክ፣ አደብ ግዛ ነው ምለውኔ። ሌላ ወኔ ሌላ መልስ አልመልስም። እናት መቼም መቼም ይሁን እናት ከእናት በላይ ምንም ነገር እንደሌለ ነው ከፈጣሪ በታች እናት ነች። ስለዚህ እኛን ጎዳችሁ ብላችሁ ወይ እና እኛን ጎዳችሁ ብለሽ ብለ ያ ነገር ያደረግክ ከሆነ ተሳስተሃል። ብታጠፈው ነው የሚሻለ መደረግ የለበትም ነው ያው። ተናግሯል ብለ ልደግመው ትችላለህ፣ ግን እንዳታደርገው። ስለዚህ ይሄ ልመና አይደለም። ስለ እናት ብለ ስለ ቤተሰብ ብለ ባታደርግ ደስ ይለኛል ነው ብለው ያው እንደገና መናገርን ፈልገው ምንድነው ዳኒ፣ ነገሮችን እስቲ አብርደው፣ አቀዝቅዝልን። አንተ አቀዝቅዘው በቃ ስሰት ተፈጥሯል። አቀዝቅዝልን፣ አብርድልን። ሶስ የምትባይም የዳኒ ፍቅረኛ እባከሽ፣ አንቺም አቀዝቅዢ። በቃ አቀዝቅዙና እናንተው ወደ ራሳችሁ እነዚህ ልጆች ግን የራሳቸውን ኑሮ እንዲኖሩ ልቀቁልን ነው የምንለው። እኛ በኔ በኩል እንደዛ ነው የምለው። ስለዚህ መደረግ ያለበት ምንድነው ብለህ ማሰብ አለበት ዳኒ፣ ሶሲ በዛው ልክ። በቃ በቡሩኬ ምክንያት ከሆነ ቡሩኬ ለዛ ነው ታረቁ የሚለው። ስለዚህ ያው ጠፍቻለሁ። የጠፋሁበት ምክንያት ምንድነው? ስራ በጣም ቢዚ አድርጎኝ ነው። መሌ ምነው ለምን መሌ መሌ ምነው እያላችሁ ነበረ? ያው ስምረትና ፍፄም ላኩት እኔ ነኝ እንዲያስታርቋቸው። በጣም ከባድ ቻሌንጅ ውስጥ ነበረ ፍፄም፣ አይችዋለሁ። ያው እኔም ብሄድ ቻሌንጅ እንደሚያገኘኝ አውቃለሁ፣ ግን ያን ቻሌንጅ ተቋቁሜ ነው ማስታረቅ ያለብኝ። እኔም ሜጄኮ ያን ነው አይታረቁልኝም። ስለዚህ ያን ቻሌንጅ ተቋቁሞ ደግሞ ፍፄ በኔ በኩል እንደኔ ሆኖ እንዲያስታርቅልኝ ነው። አጠገቡም ያለው ፍጼ ነው፣ አብሮ አደጉ እሱ ነው፣ ፍጼ ነው። ለዛ ብዬ ነው እኔ የጠፋውት። ያው የሚስተካከለውም ነገር ያው ፍጽዬ በትግስት እምቢያሉኝ ሳትል ተቸገርኩ ሳትል እናሰንንም ጨምረ የዳኒ ጓደኞችም ጨምረ እንድታስታርቅልኝ ነው ምለው። ያው አመሰግናለሁ ነው ምለው። በጣም ወዳችኋለሁ። ያው የኛ ጭንቀቶች የኛ ደስታዎች ከናንተ ጋር ይጋባል። ስለዚህ ሁሉ ነገር በቅርብ ቀን የሚስተካከል ይመስለኛል። እንደማስበው ከዚህ በፊትም የሚስተካከል ይመስለኛል ያልኩት አሁን ግን እነ ፍፄን ለማስታረቅ እየገቡ ስለሆነ ያስተካክለዋል ብዬ ነው ማስበው፣ መቶ ፐርሰንት ማለት ነው ፍፄ። ስለዚህ ከልጁ ጋርም እየተስማሙ ይመስለኛል። መጀመሪያ ግን እየተናገሩ የነበረው ሌላ ነገር ውስጥ እየገቡ ነበረ። ፍፄ ደግሞ ያው ረጋ ያለ ልጅ ነው፣ ልብ የገዛ ልጅ ነው። ፍፄ ምርጥ ልጅ ነው፣ ያስታርቃቸዋል ነው ብዬ ማስበው። እንግዲህ ቤተሰብ አመሰግናለሁ።